ሰላም እንዴት አላችሁ? ዛሬ ደግሞ በባለፈው ሰርተ የነበረውን ኢታኖሉ ምን ላይ ደረሰ የሚል ጥያቄ ስለነበረ ሁለተኛውን ቪዲዮ ለመስራት እዚህ ተገናኝተናል። በዚሁ አጋጣሚ በሁሉም ስልጠናዎቻችን ላይ ከዛሬ ከዛሬ ሚያዝያ ሰላሳ ጀምሮ በሁሉም ላይ የ ሀያ ፐርሰንት ዲስካውንት አድርገናል። በሳሙናውም ላይ ሌሎቹም ላይ ሁሉም ስልጠናዎቻችን ላይ ዲስካውንት አድርገናል። የድሩ ተጠቃሚ እንድትሆኑ ከወዱ ጋብዛለሁ። እንደምታዩት ኢታኖላችን እዛ ላይ ነው ያለው። በዚሁ አጋጣሚ ሁሉንም ለማሳየት ያክል እነዚህ የፈሳሽ ሳሙና ስራዎች ናቸው። ያው ፈሳሽ ሳሙናችን እንደዚህ ቆንጆ የሆነ ሳሙና ነው። የዚህ ሳምንት ሰልጣኞች የሰሩት ማለት ነው የዚህ ሳምንት ሰልጣኞች ናቸው የተለማመዱበት። ነገም ከሰኞ ማለትም ግንቦት ላይ ማለት ነው፣ ከሱ ጀምሮም የሚያሉ ሰልጣኞች ፈሳሽ ሳሙና የሚሰሩት ከዛ ሳምንት በኋላ ድረቅ ሳሙና ፕሮግራማችን ነው። እንደምታዩት ይሄ በጣም ወፍራም ነው፣ በጣም ወፍራም ነው። በከስተመሩ ፍላጎት የተሰራ ነው ማለት ሰልጣኞቹ ከመስሪያ ቤት ነበር የመጡት ለገበያ ሳይሆን ለራሳቸው ነው ለድርጅታቸው መስራት የፈለጉት እና እንደዚህ ቆንጆ እና ምርጥ ሆኖ ሰርቶላቸዋል በጣም ወፍራም ነው የዚህ አክቲቭ ማተሩ 14 ነጥብ አምስት አካባቢ ይደርሳል የዚህኛው የዚህኛው አክቲቭ ማተር 12 ነው ጥሩ ጥሩ የሚባል ነው ወደ ዛሬው ፕሮግራም ስመጣላችሁ፣ ዛሬ ባለፈው ሰርተ የነበረው ኢታኖል ምን ላይ ደረሰ ብላችሁኛል። እሱን ላሳያችሁ ነው። እዚህ ነው፣ ይሄ ነው እንግዲህ። በባለፈው ክፍል አንድ ቪዲዮአችን ላይ ይሄ እዚህ ላይ ስኳር ፓውደር፣ ስኳር ፓውደር እና ውሃ ሚክስ አድርገን አስቀምጠን ነበር። እዚህኛው ላይ ደግሞ ያው የነበረው ውሃ ነው። የዚህኛው አላማ ምንድን ነው? እዚህ ያለው ንፋሎት ወይም በፓውደር ምክንያቱ ላይ የሚሆነውን ንፋስ እንዳይገባ ነው። ነገር ግን ውሃ ውስጥ ማረፍ አለበት ነው። ይሄኛው ከዚህ እንፋሎት ስለሚኖር ኩፍ ስለሚያደርገው ማለት ነው። ፓውደሩ የኛውን ውሃ ውስጥ ነው እንትን ያለው መጀመሪያ ላይ ወዲያው፣ እንደጀመር አሳያችኋል፣ ቪዲዮው እንትን ነበሩ፣ ድምጽ ነበረው፣ በልብ ነገር የዚህኛው እንፋሎት እዚህም ሲያርፍ ነበረው ግፊት ነበረው። ያ አልቆ ዝረሰናል። አሁን ይሄኛው ምንም አያገለግለንም። ስለዚህ ይሄኛው ስራውን ጨርሷል። ይሄን እናነሳለን ማለት ነው። የዚህኛው ስራ ጨርሷል። ምንም አይጠቅመንም። ይሄኛው ምንም አይጠቅመንም። ኦሬዲ ይሄ ስራውን ጨርሷል። ለምን ከዚህ የነበረውን እርሾ አድርገንበት የነበረው እንትን ወደዚህ እንዲሄድ ግፊቱ እዚህ ውሃ ላይ እንዳልፍ ነበር። በቃ ይሄ ምንም እንትን የለውም። ምናልባት ከዚህ ውስጥ የሄደው ሌላ ተቀይሮ እንደሚገት ይሄም ቢጫ ነገር ምንድን ነው? ነጭ ድፍርሱ ነው። ይህን ይመስላል። ምንዱ በሁለት ሊትር በሁለት ሊትር ሀይላንድ አንድ ሊትር ውሃ አስቀምጠው የነበረው ይህ ይመስላል። አሁን ይህኛውን ለመስራት ግን ይሄ እዚህ ላይ ደርሷል። እናጠለዋለን እና አሁን ይሄን በዚህ መልኩ እንፈተዋለን። ማቅለል ነው ሁለተኛው ስራችን። ወደ ቤት ወስጄው አሁን በቀጣይ ይሄኛውን አጥርዬ ወደ ቤት ወስጄ ቤት ላይ ሰርቼ ያለውን ነገር ደግሞ ሂደቱን ጀምሬ ተጠቃ ሰርቼ አመጣላችሁ። ምናልባት ውጤቱ በዚህኛው ሁለት ቪዲዮ ላይ የሚያልቅ ይሆናል ማለት ነው። ከዚህ በታች አለ ያው ድፍሱ እየነካበ ስለሆነ ይሄኛውን ለተወ ሆኖ ይሄም መልሰን ወደ ይሄን ያጠለል ነውን ሌላ ቃላይ ገልብጨው ማለት ነው። ይሄንን ይሄን ሌላ ቃላይ ገልብጬ የምሆነው ውጤት አሳያችኋለሁ። አንዴ አሁን ይሄ ኢታኖል ሆኗል አልሆነም የሚለውን እስኪ አንድ ጊዜ ቴስት እናደርገዋለን። አሁን እንደምታዩት እዚህ ላይ ይሄ ዋናው የምንፈልገው ነው። እዚህ ላይ ከዚህ ከዚህ ቀንሼ ከዚህ እስኪ አንድ ትንሽ ልውሰድና ልሞክረው። ይችን የምታክል አረኩ ብለናስብ አስብ ኦኬ ነገሩ አይ ከዚህ ይችኛዋን ያው በኋላ እንደሰርኩት እዚህ ጋር ለሞከረ አሁን መንደድ አለበት፣ መንደድ አለበት። ኢታኖል ከሆነ መንደድ አለበት። እንደምታው ያጠፋል፣ አይነት ስለዚህ አልሆነም ማለት ነው። ከዚህ የሚሆነው ሁለተኛው ስቴፕ፣ ይሄኛውን ሌላ ሂደት አለው። እሱን ደግሞ በቀጣይ ስቴፕ እናያለን። ምናልባት እንዳይረዝም እዚህ ላይ ከጨረስኩት ሁለተኛው ሶስተኛው ቪዲዮ ላይ ሙሉ ውጤቱን አሳያችኋለሁ። ወደ ቤት ወስጀው ይሄንን ፕሮሰስ ስላለው ማለት ነው ቤት ጨርሼ ውጤቱን አሳያችኋለሁ። ለበለጠ መረጃ 0989898906 እንደ ስማችን ንጹህ ስራችን መንሃል።